እንደምን አደራችሁ? አሜን። እግዚአብሔር ይመስገን። ከሁሉ አስቀድሜ ሁላችንንም በዚህ የተሰበሰብነውን በሕይወትና በጤንነት ጠብቆ እጅግ ወሳኝ ጉዳይ በሆነ ሀገራችን ላይ ለመምከር ምክክር አስፈላጊ ነው ብላችሁ በጽናት አምናችሁ እዚህ የተገኛችሁትን ሁሉ እጅግ አድርጌ አመሰግናለሁ። ምክክር የመጨረሻ ፍቱን መድኃኒት ነው። ኢትዮጵያ ሀገራችን ለዘመናት እርስ በርስ በመደማማት አንዳች ያተረፈችው ነገር የለም። ሕይወት ከመጥፋት፣ አካል ከመጉደል፣ ልጆቿ በየአገሩ ተሰደው ከመንከራተት፣ ከከፋ ድህነት እና ውድቀት ውጪ ያተረፈችው ነገር የለም። ይሄ የጦርነት አዙሪት ይሄ እርስ በርስ የመተላለቅ አዙሪት ለማስቆም ያስችላል ተብሎ ይሄ የሀገራዊ ምክክር ተጀምሯል። በእርግጥም በዚህ ዘመን ሀገራዊ ምክክር ወሳኝ ጉዳይ ነው። የትልቅነትም መገለጫ ነው። የስልጣኔም መገለጫ ነው። ወንድም ወንድሙን ገድሎ ወንድም ወንድሙን ጥሎ ጀግንነት የለም። ውድቀት ነው፣ የውድቀት ውድቀት ነው። በጣም የሚያሳዝነው ነገር ኢትዮጵያ የሃይማኖት ሀገር ናት። ከዘጠና ፐርሰንቱ በላይ በአንድም በሌላ መንገድ እግዚአብሔርን የሚያመልክ ሕዝብ ነው። እንደዛ ሆኖ ግን እንዲህ አይነት እልቂት ሲከሰት በእውነት የሚገርም ነው። በጣም የሚያሳዝን ነው። ምንም ነገር ሳናጣ ሁሉ ነገር ተሰጥቶን የሁሉ ነገር ባለሀብት ሆነን ስናባቃ ግን የሁሉ ነገር ጭራ ነው የሆን ነው እና ይሄ መቆም አለበት፣ ይሄ መቆም አለበት በቃ ልንል ይገባል። እርስ በርስ መጨራረስ በቃ ልንል ይገባል። ከዚህ ቀን ጀምሮ በኢትዮጵያ በየትኛውም ግዛት የሰው ደም መፍሰስ ማቆም አለበት። እናቶች የሚያለቅሱበት ዘመን ማብቃት አለበት። ወላጆች ልጅ አልባ የሚሆኑበት ዘመን ማብቃት አለበት። በመነጋገር አዲስ የፖለቲካ ስርዓት ለማዋለድ እንችላለን። እኛ በተሰጠን አዋጅ የተቋቋምንበት አዋጅ አንዱ ዓላማ በምክክር አዲስ የፖለቲካ ስርዓት ማዋለድ ነው እና ቅቡልነት ያለው ሀገራዊ መንግስት የምንገናባበት ሂደት ነው። የኢትዮጵያ ሕዝብ የስልጣን ባለቤት የሚሆንበት ሂደት ነው። ይሄ ሂደት ስለዚህ ይሄ እያለ ለምንድን ነው የምንገዳደለው? ይሄን ማድረግ እየቻለን ለምንድን ነው እርስ በርስ የምንገዳደለው? እና በዚህ መንፈስ በእውነት በዚህ ክልልም ምንም ተስፋ ሳንቆርጥ ብዙ ውጣውረዶች ተግዳሮቶቹም ቢኖሩ እግዚአብሔር ረድቶን፣ ክብር ለእግዚአብሔር ይሁን ለዛሬ ቀን በክተናል። እስቲ አንድ ጊዜ ለራሳችሁ አጨብጭቡ። በእውነት ልትኮሩ ይገባል። በዚህ ሂደት በመሳተፋችሁ በጣም ልትኮሩ ይገባል። ይሄ የሰላም ሂደት ነው። የምክክር ሂደት የእውነት ሂደት ነው፣ ያመፃ ሂደት አይደለም። እግዚአብሔር የሚወደው ሂደት ነው። እግዚአብሔር የሰላም አምላክ ነው። ሴጣን ደግሞ የአመጻ ምንጭ ነው እና አመጻ አያስፈልግም፣ ጦርነት አያስፈልግም ብላችሁ በምክክር አገራችንን ወደፊት ማስኬድ እንችላለን ብላችሁ በዚህ አምናችሁ በእውነት ከተለያየ ቦታ በመገኘታችሁ በጣም በጣም ደስ ብሎናል። እግዚአብሔር ያክብርልን። ይቻች ሀገር እንደዚህ ሆና አትቀርም፣ እንደዚህ ሆና አትቀርም። የዓለም መሳቂያ ሆና አትቀርም። ከፍ ብላ የምትታይበት ቀን ሩቅ አይሆንም። ኢትዮጵያ ዝም ብዬ ስሜቴን አይደለም ገልጸው ማምነውን ነው የምናገረው። የአፍሪካ ፈርጥ ትሆናለች። ብናምንም ባናምንም እና በጣም በጣም ደስ ብሎናል በመገኘታችሁ። ብዙ ተግዳሮቶችን አልፋችሁ እንደመጣችሁ እናውቃለን። በዚህ የተካሄደውን ነገር ዝርዝሩን የኮሚሽናችን ዋና ኮሚሽነር ፕሮፌሰር መስፍን አራያ ስለሚገልጹት እዚህ ጋር አበቃለሁ። በጣም አመሰግናለሁ። የቀረውን ጊዜ እግዚአብሔር ባርክልን። አመሰግናለሁ።